ቲና አባባን አሳገተች። ትሁት እና ካሌብ እጅጉን አዝነው ተጨናንቀዋል። ዳኒ ቲና ለሱ ሳታማክረው እያደረገች ያለውን ነገር ተረርቶ እየጠየቃትም ነበር ለእኔ ሳታማክሪ ምን እያደረግሽ ነው? የት ወተሽ ነው? የት ሄደሽ ነበር? አጥቼሻለሁ። ግን የት እና ምን እንደምታደርጊ ከእኔ የተሰወረ አይደለም፣ እያየሁሽ ነው ሲላትም ነበር። ከዚህ ቀደም ባለው ጊዜ ቲና ልታደርግ ያለውን ሴራዋን በሙሉ ስታደርግ ለዳኒ አማክራ እሱ አውቆ ባይፈቅድም ያው እውቅና የእሱ ያለበትን ነገር ነው የምታደርገው። አሁን ግን እንግዲህ ለእሱ ሳትነግረው በራሷ መንገድ ሄዳ በገንዘብ ከአጋቾች ጋር ተነጋግራ ተደራድራ፣ ከእኔና ከአንቺ ውጪ እንዳይወጣ በሚል አጋቹም በሀሳቧ ተስማምቶ በበነጋታው ትዕዛዙን እንደሚያከናውንም ነግሯት ነበር። እናም አባባ ከወትሮ በተለየ ያው በካሌብ ተበሳጭተው እያመሹ መግባት ጀምረው ነበር። ካሌብ አባባ የሚሉትን ነገር ሳይሰማ በራሱ ፈቃድ አንዳንድ ነገሮችን እያደረገ እቅዳቸውን ወይም እሳቸው እንዲሆን የሚፈልጉትን ነገር እያበላሸባቸው ስለሆነ ነገር እያመጣባቸው ስለሆነ በዚህም እጅግ ተበሳጭተውበት፣ ቤቱም አስጠላኝ በቃ እያመሸው ብገባ ይሻላል ሲሉ እንግዲህ፣ ከወትሮ የተለየ እንግዲህ፣ በፊት ጊዜ ከቤት የማይወጡ ሰው ናቸው። ፕሮግራም ከሌላቸው አላማ ከሌለ በስተቀር ወጥተው የማያመሹ ሰው ናቸው። አሁን ግን የገዛ ልጃቸው አንድ ልጄ የሚሉት እንግዲህ በምክራቸው እንዲሄድ በሳቸው ሀሳብ ተስማምቶ እሳቸው የሚሉትን ነገር በእጄ የሚሉትን ነገር እንዲያደርግ ነው ምኞታቸው ፍላጎታቸው። ካሌብ ግን በንዴትም በስሜታ የሆኖም አንዳንድ ነገሮችን እንግዲህ እያደረገ እሳቸውን እያስቆጣ፣ እጅግም እየተናደዱበት እንግዲህ ነገሮችንም እያበላሸ ነው። ከዛም የተነሳ ነው እንግዲህ አባባ አምሽተው መግባት የጀመሩት። ታዲያ ይህ አጋጣሚ ለቲና እቅድ፣ ለሴራዋ ምቹ ይሆነና እንግዲህ የተነጋገረቻቸው አጋቾች አግተዋቸው ነበር። እንግዲህ በጣም ነው የሚያሳዝነው። ካሌብ ምክራቸውን ቢሰማ፣ በእሳቸው አላማ እና እቅድ ቢሄድ፣ እሳቸው የሚሉትን ቢያደርግ፣ የማይፈልጉትን ቢተው ኖሮ ይህ ሁሉ ባልሆነ። እንግዲህ በመካከላቸው አለመግባባት መፈጠሩ እንግዲህ በአባባ ላይ ይህ ችግር እንዲከሰት ምክንያት ሆኗል። ካሌብም ያው በጣም ተጨንቋል። ከትሁት ጋር ሆነው የት ይሆን የት ብዬ ላግኝ፣ ስልክም አያነሳም እያለ ነበር ተከትሎ እንግዲህ ያሉበትን ፈልጎ ሊያመጣቸው አስቦ ግን ያሉበትን ሊያውቅ አልቻለም። ከዛም የተነሳ በጣሙን ተጨንቀው ነበር። ዳኒ እንግዲህ ከቲና ጋር በብዙ ነገር አይስማሙም። አሁን ደግሞ ጭራሹን የማይስማሙ ሆነዋል። ምክንያቱም ቲና እንግዲህ ዳኒን ጣልጣል እያደረገችው ነው እሱ የሚለውን ነገር አትሰማም። እሷም ደግሞ እንዲሁ በመካከላቸው ድሮም ክፍተት አለ፣ አሁንም ይባስ እንደውም ብዙ ክፍተቱ የሰፋ ሆኗል። እናም ዳኒ እንግዲህ ልታደርግ ያለውን ነገር እንድትነግረው ይፈልጋል ከጅማሮ እስከ ፍጻሜ ያለውን አላማዋን ምን ልታደርግ እንዳሰበች እንድትነግረው ይፈልጋል። እሷ ግን ብዙ ጊዜ እያወራው ነገሮች ማወራው ሁሉ እየተሳካ ስለ አይደለ አሁን ከሆነ በኋላ ነው ማሳውቅህ ብለዋለች። እንግዲህ ቲናም ዳኒም በዛ ቤት ነው ያሉት፣ ከቤት አልወጡም። እናም በቤት ውስጥ ሆኖ እንግዲህ ይህን ያህል በደል መፈጸም በአባት ላይ እንግዲህ በሰላም እሷ ቤት ተቀመጥ ይሆን በቀጣይ ጊዜ እንግዲህ አባባ ወጥተው ካልተመለሱ ተጠርጣሪ አንደኛ እሷ ናት። ቀጥሎ ዳኒ ዳኒ ደግሞ ራሱን ነፃ ለማድረግ እሷን ማጋለጡ አይቀርም። ያው ቲና እንግዲህ ለዚህ አላማ የተጠቀመችው ባለፈው ካሌብ የሰጣትን ብር ነው። እንግዲህ በተወሰነው ጠጣች ምናለች እና በቀረው ደግሞ እንግዲህ ይህንን አላማ በገዛ ብሩ አባቱን እንደዚህ ለማድረግ የበቃችሁ የቻለችው እንግዲህ በዛው ብር ነው። ይህ እቅድ ካልተሳካ ወይ ደግሞ ሌላ ሰው ከሰማ ያው ተጠያቂ እሷ እንደምትሆን ይህ ወንጀል ደግሞ እሷ ላይ እንደሚፈጸም ልጁ አጋቹ አበክሮ ነግሯት ነበር። ምክንያቱም እየሰሩ ያሉት ከባድ ወንጀል ስለሆነ ከኔና ከአንቺ ውጪ ሌላ ሰው እንዳይሰማ ብሏታል። እሷም በእርግጥም አሁን ላይ ከአንድ መቷ ለማንም ባትነግርም ያው ለዳኒ ግን የሆነ ነገር ማሰቧን መጀመሯን ሲሳካ ደግሞ አሳውቀሃለሁ ብላለች። ዳኒ ደግሞ እራሱን ከተጠያቂነት ነፃ ለማድረግ ማጋለጡ እሷን አይ አይቀርም፣ እና እንግዲህ ሳይውል ሳያድር እውነት ያው መጥራቱ አይቀርም። እንግዲህ በዚህ ድራማ ላይ አባባ መሞት በጭራሽ የለባቸውም። ምክንያቱም መልካም ሰው እንግዲህ ብዙ ፈተና የደረሰባቸው ሰው ናቸው። ስለዚህ በእሷ እጅ ያው ፈተና ብዙ ግፍ ባደረሰችበት ሴት እጅ እሳቸው ከሞቱ እንግዲህ ድራማው ራሱ ጥሩ አይሆንም። መጨረሻውም ያማረ እናም ቲና በቤት ውስጥ ሆና አሁን ጸባይኛ መስላ እናም ደግሞ የታመመ ሰው መስላ ካሌብንም የኔ ፍቅር ምናምን እያለች ነው እሷ እንኳን እንዲህ እንድትለው ይቅርና አይኑን እንድታየውም አይፈልግም ጠልቼሻለሁ አስጠልተሽኛል እያለ ነው ደጋግሞ ብሎም እሷ ግን እሱን ለማማለል ብላ ይህን ቃል ትጠቀማለች ፕላስ አብራው ለማደር ያው አስክራውም እንደነበር ተመልክተናል። አስክራው በመጠጥ በዛውም አብራው አብሯት እንዲያድር አድርጋ ነበር። እንግዲህ ያንን ማድረጓ አብራው ማደሯ ማለት ነው። ያው ከጸነሰች ልጅ በሆዷ ካለ ይፈልገኛል በሚል ያው እድሜዋን እዛ ቤት ለማራዘም ፕላስ ደግሞ ያው ልጅ ካላት የንብረት ተካፋይ መሆኔ አይቀርም በሚል ብቻ በዚህም በዛም እንግዲህ ሙከራ አድርጋ ነበር። ካሌብ ግን እንግዲህ በበነጋታው አይንሽ ላፈር ነበር ያላት። እንደውም ጭራሽኑ ጠልቼሻለሁ ጠልተሽኛል፣ ላይሽ አልፈልግም እያለ ነበር። እናም ያው አሞኛል በሚል ሰበብም በክፍሉ ተኝታ ያንን እንግዲህ አጋጣሚ ተጠቅመ የኔ ፍቅር የኔ ቅርጥ ስዬ ምናምን ስትለው ጭራሹኑ እያንቋሸሻት ነበር። እናም ጎትቶ ከክፍሏ እንዳስወጣት ተመልክተን ነበር። እናም ይህን ሁሉ በደል ፈጽማበት እንደገናም ደግሞ አሁንም በአባቱ ላይ ለማስገደል እንደዛ እያደረገች በጎን የኔ ፍቅር የኔ እንዲህ ስትል፣ እንደው በጣም የምትገርም ሴት ናት። እንግዲህ መጨረሻዋ የእሷ በዚህ ድራማ እንግዲህ አባባ ከሞቱ ጥሩ አይሆንም ድራማው። በአጠቃላይ እሳቸው መሞት የለባቸውም። እሷ ግን መጨረሻዋ እንግዲህ ሞት ቢሆን ምርጫችን ነው። ለሳቸው ያሰበችው ወደ እሷ እንደሚዞር ግምታችን ነው። ምክንያቱም እግዚአብሔር አለላቸው ማለት ነው። የየዋህነታቸው እንግዲህ ብዙ በደል ፈጽማለች። ያንን እሷ ታኢዳለች ማለት ነው። በቀጣይ እሳቸው ግን ነጻ ወጥተው እንግዲህ እንደሚመጡ ወደ ቤታቸው ተስፋ ነው የምናደርገው። መሆንም ያለበት ድራማው እንደዛ ነው። አባባ በቤት በነበሩ ሰዓት ያው ዳኒ ስር ስራቸው እያለ ወደ ጋርደንም ሄደው ለማንበብ በተቀመጡበትም እየተከታተለ እድሜውን እዛ ቤት ለማርዘም እንግዲህ ብዙ ጥረት እያደረገ ነው። ነገር ግን አባባ ቤት ተከራይታችሁ ውጡ ብለዋቸው ነበር። እሱም ያው ቤት እየፈለግኩ ነው ብሏል። ግን እንደው ራርተውለት እድሜው እዛ ቤት ቢረዝም፣ እሱ ደስታውን ባይወጣ እንዲሁ ዘመኑን መቆየት ነው የሚፈልገው። ያለፈውም አልቆጨውም ጊዜውን በከንቱ ማሳለፉም አልቆጨውም። እንግዲህ አሁንም እንዲሁ በዋዛ እዛ ቤት ጊዜውን ማሳለፍ ነው የሚፈልገው ምናልባት እንደው አባባራርተው ካገኘው በሚል አሁንም ተስፋ አልቆረጠም። እንግዲህ ኤደንም ተስፋውን እንዲቆርጥ አይነት ንግግር ነግረዋለች። እንዲሁም ከካሌብ ጋር ደግሞ የሀሰት ፍቅረኛሞች መስለው እንግዲህ ዳኒንና ቲናን ለማብሸቅ ያደረጉት እንግዲህ ሙከራ ወደ ምር ተቀይሮ የምር ፍቅረኛ ሆነው ይቀጥሉ ይሆን? ቢሆን የአባባ ደስታ ፍላጎት ያ ነው። ምክንያቱም ካሌ በቤቱ ነው የተበደለው፣ በደል የደረሰበት ዳኒ እንግዲህ በገዛ ሚስቱ በቤቱ በገዛ ቤቱ ያደረገውን ነገር የዳኒ ሚስትም ተቀምታ የደን ተቀምታ ለካሌ ብትሆን ያ ነው ተመጣጣኝ ፍርድ ብለው የሚያስቡት አባባ። እንዲሁም በቲና ላይ እንዲሁ ተመጣጣኝ የሆነ ፍርድ እንዲያገኙ ነው የአባባ ፍላጎት። እንግዲህ ካሌብ ብቻ ቸኮለ እና እንግዲህ ነገሮችን አበለሻሸ። እንዲሁም አባቱ ተበሳጭተው እንግዲህ እስኪያመሹ ድረስ ከቤት ወጥተው ቤታቸው እስኪያስጠላቸው እንዲሆን ያደረገው እንግዲህ ካሌብ ነው፣ የእሳቸውን ነገር አለመስማቱ። እናም እንግዲህ መጨረሻው እንዴት ይሆን ይሆን? በቀጣይ ቀጣዩን ክፍል በዝርዝር በዚህ ላይ የምናይ ነው የሚሆነው ያው ካሌብ እና ትሁት አባባ መታገታቸውን አልሰሞም አልሰሙም እንደ ወጡ መቅረታቸውን ማለትም ማምሸታቸውን ዘገዩ፣ የት ናቸው የሚለው ነገር ያስጨነቃቸው። ይህ የደረሰባቸውን ነገር ምን የሚያውቁት ነገር የለም። እንግዲህ በቀጣይ ሲያውቁ ምን ይሆን፣ እንዴት ይሆን ይሆን የሚለውን በስፋት በቀጣይ ክፍል የምናይ ነው የሚሆነው። እንግዲህ በዚህ ክፍል የተመለከትነው ይህንን ይመስላል። ቀጣይን ክፍል በቀጣይ የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ደህና ሆኑልን። ባይ ባይ።